ኢና ሊላሂ ወኢና ኢለይሂ ራጂኡን። እኛም የአላህነን ወደ እርሱም ተመለሽነን። በሀገራችን በርካታ እንግዲህ ሰዎች በመኪና አደጋ ሞተዋል፣ ሌሎች ደግሞ ሆስፒታል ገብተዋል። ራሳችንን ለሞት ማዘጋጀት አለብን። ራሳችንን ለቀብር ማዘጋጀት አለብን። ሞት ከባድ ስካር አለዋል። ሞት ወጃአት ሰክረቱ ልመውት ብልሐቅ። ሰላም ጤና ይስጥልኝ። እንግዲህ በመኪና አደጋ የሰው ህይወት ማለፉ ዛሬ ተነግሮኛል። ኪቢት የወጠረውን ደስታት አትደስታል ኩራት የተሞላበትን ደስታተው። ኢንላህ ሁሉም ነፍስ ሞትን ይቀምሳል። ወቃን ቆል ዓለም ሁሉ ትጠፋለች። ያ ኢኽዋን መቼ ነው እኛ የምንሆነው? የምንዘነጋው? መቼ ነው የምንናቀው? ወንድሞቼ

ማለት ነው ስምንት ሰዓት ተኩል ገደማ ላይ እንግዲህ ከባድ አደጋ ተከስቷል ኢናሊላሂ ወኢናኢለይሂ ራጂኡን አላህ የጠብቀን ወጥቶ ከመቅረት ማለት ነው አደጋ እንግዲህ ያጀማ በጣም ከፍተኛ አደጋ ነው እስከ ዛሬ አይቼ ካየሁት በላይ ማለት ነው በጨፋሮቢት ከተማ እንግዲህ በትራፊክ አደጋ የአስር ሰዎች ህይወት እንዳለፈ እየተነገረ ያለበት ሁኔታ ነው ጥቅምት 2018 በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ጨፋሮቢት ከተማ ጃራ አካባቢ ማለት ነው በደረሰ የትራፊክ አደጋ የአስር ሰዎች ህይወት እንዳለፈ ተነግሯል። አደጋው እንግዲህ 60 ሰዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ልዩ ስሙ ጃራ ድልድይ ከተባለ ቦታ ላይ ከባድ ጭነት ተሽከርካሪ ጋር በመጋጨቱ ነው የተከሰተው። ይህ ማለት ከከባድ ጭነት ማለት ነው። ከተሳቢ ነው። በዚህ በምስሉ ላይ እንደምትመለከቱት ማለት ነው። እንዲሁም ደግሞ በአደጋውም እስካሁን የአስር ሰዎች ህይወት ማለፉን የከተማው ከንቲባ አቶ ሰይድ መሀመድ ለፋና ዲጂታል ገልጸዋል። በተጨማሪም በርካታ ሰዎች ላይ ከባድ ጉዳት መድረሱን ጠቁሞ የሟቾች ቁጥር ሊያሻቅብ እንደሚችል አመላክቷል። እጅግ በጣም ያሳዝናል። ኢናሊላሂ ወኢናኢለይሂ ራጂኡን ያጀማ። በዚህ በምስሉ ላይ እንደምትመለከቱት በአንድ ጎን እንግዲህ ሙሉ በሙሉ መኪናው ወድሞ ብዙ ሰዎች እንደሞቱ ተነግሯል አስር ሰዎች ይባል እንጂ ከዛም በላይ ሰዎች እንደሞቱ ነው እየተነገር ያለው እንግዲህ ይፋ የወጣው ነው አስር ሰዎች እኔ በነገራችን ላይ ከዚሁ አጋጣሚ ገንዘብ ላወጣ ቴም አካባቢ ቆሜ ማለት ነው እዚሁ እኛ ሀገር ላይ ጨፋ ሮቢት ማለት ነው እና አንድ ከዛ ከተረፈው ከመኪናው አደጋ የተረፈው እንግዲህ ጆሮ አካባቢ እየደማ ነበር ነው ያላየሁትም እሱም ገንዘብ እያወጣቸው ብዙ ሰዎች እንደሞተ እኛ በዛንኛው በኩል ሆኖ ነው እንጂ እንግዲህ በዚህኛው በኩል ብንሆን አንተርፍም ብሎ እንግዲህ ሬሳ እንኳን ለመለየት የከበደበት አደጋ እንደሆነ ነግሮኛል ማለት ነው። በጣም እጅግ ያሳዝናል። ይህ የተፈጠረው እዚሁ እኛው ሀገር ላይ ነው። በነገራችን ላይ ከዚህ ጋር ተይዞ በተለይ ከሰሞኑ አንጻር ብዙ አደጋዎች እንግዲህ የመኪና አደጋዎች እየተበራከቱ ነው። እባካችሁ ሹፌሮች ጥንቃቄ አድርጉ። በአዲስ አበባም በዙሪያችን ማለት ነው። ትናንትናም እንግዲህ ወደ ጨረት አካባቢ ግጭት ነበር ማለት ነው። የመኪና ግጭት ያው የሞተ ሰው ባይኖርም ከባድ ጉዳት የደረሰባቸው ሰዎች እንዳሉ ነው የተነገረው። እና አላህ ወጥቶ ከመቅረት ይጠብቀ ለማለት እወዳለሁ እጅግ እጅግ ያሳዝናል። እንግዲህ የተረፉትና ከባባድ ጉዳት የደረሰባቸው በዙ በእኛው ሀገር የሚገኘው በጨፋሮ ቢት ከተማ ሆስፒታል እንግዲህ ሕክምና እየተደረገላቸው እንደሚገኝ ነው እየተነገረ ያለው ማለት ነው። ከዚህ ጋር ተያይዞ እንግዲህ በአዲስ አበባ ሰሞኑም የተከሰተ አደጋ አለ። አንድ ሴትና ወንድ ጠጥተው እያሽከረከሩ እንዲሁም ደግሞ አንድ ብቻውን የነበረ እንግዲህ ወጣት መንገዱን ይዞ እየሄደ አደጋ አደርሰውበታል ማለት ነው። ጠጥተው በማሽከርከር ማለት ነው። የተለያዩ ተግባራቶች የምናደርግ ጠጥተን ለሊ ለይት የምናሽከረክር እንዲሁም ደግሞ በጣም እንቅልፍ ተጫጭኖ የምናሽከረክር ከዛም አልፎ ደግሞ ማለት ነው የተለያዩ ሙዚቃዎች፣ የተለያዩ ተግባራቶች እያደረግን የምናሽከረክር ሰዎች ራሳችን ልንጠብቅ ይገባል። እንዲሁም ደግሞ የሰው ነብስ ልንጠብቅ ይገባል። ለነገ አኬራ ቤታችንም አይጠቅምም። እንግዲህ ለሞቱት አላህ ይዘንላቸው። እንግዲህ ለቤተሰቦች ደግሞ አላህ ሶብርን ይስጣቸው። ለማለት ወዳለው ብዙ ሰዎች ሙስሊሞችም ክርስቲያኖችም እንዳሉ ተናግሯል ማለት ነው። እጅግ ያሳዝናል፣ እጅግ ያማል። በዚህ ጉዳይ ላይ ሀሳባችሁን እየሰጣችሁ እንዲሁም ደግሞ ዱአ እያደረጋችሁ ዩ ስላማዊ ቪዲዮ አሉ፣ እነሱም በጋራ እንመለከታለን። ወሰላሙ አሌይኩም ወረመቱላ ወረካቱ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍላችሁ። ራሳችንን ለሞት ማዘጋጀት አለብን፣ ራሳችንን ለቀብር ማዘጋጀት አለብን። አብ ሞት በድንገት ነው የሚመጣው። አወለን ሞት በግከተን ነው የሚመጣው፣ በድንገት ነው የሚመጣው አስፈቅደው አይመጣም ማለት ሞት፣ ሰሞኑን ሊመጣ ነው ተዘጋጅተህ ጠብቀኝ አይልህም። አጀል መድረስ ብቻ ነው። ሙሽራ ይሞታል። የሰርግ ቀጠሮ ይዞ ይሞታል። የሰርግ ወንቀል ይሞታል። የሰርግ ወንቀል ይሞታል። የሰርግ ወንቀል ሊሞት ይችላል። የሚያምር ቤት አሰርቶ የምርቃቱ ሳይደርስ ሊሞት ይችላል። የምርቃቱ ወረቀት በትኑ ወይ የምርቃቱ ሰው ጠርቶ

ያው እ ሰረ ጣሞ መ ሰላም ጤና ይስጥልኝ። እንግዲህ በመኪና አደጋ የሰው ህይወት ማለፉ ዛሬ ተነግሮኛል። ትናንትና ነበረ የመኪና አደጋ የደረሰው ከቦሌ ወደ ወሎ ሰፈርና ጎርጎሪስ አቅጣጫ የነበረ አደጋ ነው። ቪትሷን የያዙት አንድ ወንድ እና አንድ ሴት ሰክረው ነበረ፣ በወቅቱን የተባለው ዲዛይሯን የያዘው ልጅ ደግሞ መሀመድ ዛሮ የሚባለው ልጅ በሰላም ነበረ ሲያሽከረክር የነበረው። እንግዲህ ይህንን የመሰለ አደጋ ደርሷል። እናንተ ተጠንቀቃችሁ ብትነዱም የሰከረ ሰውና ስርዓት አልበኛ የሆነ ሰው እንደዚህ አይነት አደጋ ያደርስባቸዋል። የመሀመድ ዛሮ ጓደኞች ዛሬ መረጃ ሰውተውኛል እና ወንድማችን እንግዲህ የአርባ ሁለት ቀበሌ ልጅ ነው የተባለው፣ ጎተራ ኮንዶሚኒየም እንደሚኖር ተነግሮኛል። ምን ማድረግ ይቻላል። ነፍስህ እንግዲህ በሰላም ይረፍ። ግን እባካችሁን፣ እባካችሁን ሰከን እንበል። አሁን በዚህ አጋጣሚ መነግራችሁ ነገር አለ። ጠጥተው የሚያሽከረክሩ በጣም ብዙ ሰዎች አሉ። ሞት እኮ እድል አይሰጣችሁም። ትልልቅ ሰዎች ትልልቅ ሰዎች ሀብታሞች፣ ትጠጣላችሁ። በቃ እስከ ለሌሊ ስድስት ሰዓት ድረስ ትጠጡና ታሽከረክራላችሁ። የሰርቪስ ሾፌሮች ሁሉ ምትጠጡ አላችሁ። ሰራተኞች ከአንዴም ሁለት ጊዜ ያመለከቱባችሁ የሰርቪስ ሾፌሮችም አላቸው። ሰራተኞችን ማታ የምታወጡ እና በየቤታቸው አድርሱ የምትባሉ እናንተ እነሱ ስድስት ሰዓት ሲወጡ እስከዛ ድረስ ምትቀመቅሙ አላችሁ። አዎ ጎበዝ ናችሁ ስትነዱ እስካሁን አደጋ አላደረሳችሁ ይሆናል። ነገ ከነገ ወዲያ ግን የራሳችሁንም የሌላውንም ሰው ህይወት አደጋ ላይ መጠላችሁ አይቀርም። ይህም በምሬት ነው የምናገረው። እስከ መቼ ነው በዚህ አይነት ሁኔታ የምንቀጥለው? ማን እንደሆናችሁ ታውቃላችሁ። እባካችሁ ስርዓት እንያዝ። ሰላማዊ ሰው አንጨርስ። የሰው ህይወት አይቀጠፍ። ሁሉም ነፍስ ሞትን ይቀምሳል። በቃ አልቋል። አለም ሁሉ ትጠፋለች የእዋን

በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለውራሽ ጥለው አትድ አካፍል፣ ስታካፍል ሀብት ይጨምራል ተብሎ አላሉት፣ ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅ ይህን ላሉት፣ ግለሰቡም አሳንሶ እያያቸው ባፍንጫው መለሰላችሁ። ድህነት ይመጣል አላችሁ ይላችሁ? እውነተኛ ታሪክ ነው። ድህነት ቢያሯሩ ጠኝ እንኳን አይደርስብኝም አላቸው። በርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነው። በሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ እዳ ላይ ወድቆ ድህነት ውስጥ ተመለከትን ይላል።